አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? ሰላም ናችሁ? ቀን አልሐምዱላ ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም። በጣም ነው የማመሰግነው ለምታበረታቱኝ እህቶች ወንድሞች፣ ጀዛኩሙላሁ ኸይረን ኸይረን ጀዛ። እንሻላ አሁንም ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ነባሮች ማበረታቱኝ ቪዲዮን አጫውቱልኝ ሹክራን ብያለሁኝ። እንሻላ ይህ አጣጠር ያለች ቪዲዮ ለሙስሊም እህት ወንድሞችና እንዲሁም አዲስ ሰለምቴዎች ለማታቁት ላካፍላችሁ ብዬ ነው ማለት ነው። የምታቁት ያው ታውቃላችሁ፣ ለማታቁት ደግሞ ማለት እየፈለጋችሁ ላላገኛችሁ እህቶች እንሻላ መልስ ይሆናል ብዬ በማሰብ ነው ይችን ሪከርድ የማደርግላችሁ ማለት ነው። እና ኢንሻላህ የፈትዋ ቁጥር ጠይቃችሁ ላላገኛችሁ እንዲሁም አሁን አንዳንዴ ስሰማንዴ ስሰማ አንዴ የሶስት ዓመት የአራት ዓመት የዘካብር ብር አለብኝ የምጠይቀው ሰው አጥቼ ምናምን የምትሉት ወንድሞች አላችሁ ማለት ነው። እና ገንዘብ ካላችሁ አሁን ዛሬ ሁሉ ነገር ክፍት ነው ማለት ነው እና ዘካ ብር መስጣት ለመስጣት አስባችሁ ላኪን ግን ስንት እንደሆነ እንዴት እንደሆነ ለማታውቁ እህት ወንድሞቼ ላካፈላችሁ ነው ማለት ነው። ሼር አርጉላቸው ለሌሎችም ኢንሻአላህ እንዲደርስ ላስተምራችሁ ሳይሆን፣ እኔ ለራሴ ተማሪ ስለሆንኩ ላስተምር ሳይሆን ላካፍላችሁ ነው ማለት። አሁን ላይ ኔ ኡዝር የሚባል ነገር የለም ይህም መንገድ ተጠቅማችሁ ምክንያቱም ያን የዘካብር ለእኛ ምናችንም አይደለም። የኛ ብር ስላል አደለ የኛ ሀቅ ስላል አደለ የሚስኪኖች ሀቅ ስለሆነ ሀቃችንን እንድንዋጣ የምንዋጣ ምን ያድርገን እንድንዋጣ ለማለት ነው ማለት ነው። እና ኢንሻላህ ብር ያላችሁ ባንክ ላይ ተቀማጭ ብር አመት ካለፈው ምንም ሳስሩበት ያነ ብር ዘካ ይወጅብበታል ማለት ነው። ስለዚህ ያንን ብር ፈትዋ አሁን እንደ ልብ የማታገኙ ከሆነ በቀላሉ አፕሊኬሽን አወርዳችሁ በዛ መጠቀም ትችላላችሁ ማለት ነው። እና እሱም ፕልስቶር ውስጥ ትገቡና ቀላል ነው። ፕልስቶር ውስጥ ገብታችሁ ይሄን አፕሊኬሽን ይሄን ማለት ነው ዘካ ስሌት የሚለውን ስትነቁት ይወርድላችኋል አፕሊኬሽን ውስጥ ማለት ነው እና እሱን ካወረዳችሁ በኋላ እነሆ እንደ ያመጣላችኋል ማለት ነው። ስትገቡ በድጋሚ ድምር የሚለውን ስትነኩት ው ጥሬ ገንዘባችሁን ጻፉ ይላችኋል። ጥሬ ገንዘብ ያላችሁን ባንክ ላይ ያላችሁን እንተናችሁ የምታቁት አደለ። ለምሳሌ ምሳሌ መቶ ሺ ብር አለን ልበል። እንዲህ ነው አይደል? መቶ ሺ ብር አለን እንበል። አመት የዛሬ አመት አኑሮ ቢሆን ምንም ሳልሰራበት ከተቀመጠ እስከ ዛሬ አመት ድረስ ምንም ሳልሰራበት ከተቀመጠ ስለሚወጅብ አንድ አራተኛው ያን የዘካ ብር ይወጅብበታል። አንድ አራተኛውን ለሚስኪኖች መስጠት አለብን ማለት ነው እና ሁመቱ ሺ ብር ጻፍኩኝ። ከዛ ድምር የሚለውን ስነኩት እነሆ ጥሬ ገንዘብ መቶ ሺ ብር በመቶኛ ሁለት ነጥብ አምስት አንድ አራተኛው ማለት ነው። ከዛ የእርሰው ዘካ ሁለት ሺ አምስት መቶ ብር። ያኔ ከመቶ ሺ ሁለት ሺ አምስት መቶ ብር ዘካ የወጅብትና ዘጠና ሰባት ሺ አምስት መቶ ለእኛ ማለት ነው እና ነፍሳችንን አሸንፈን ዘካችንን በአግባቡ መስጠት አለብን። እውነት ለመናገር ከዘካ ላይ መዘናጋት የለብንም። ለማን እንደሚሰጥ ስራቱ ተውባ ብገቡ ታገኙታላችሁ። በአማርኛም ተተርጉሞላችኋል በአረብኛውም አለ። ተፍሲሩንም ገብታችሁ ማየት ትችላላችሁ። አሁን ላይ አሁን ላይ ሀገራችን ላይ በየቦታው ማለት ይቻላል በሁሉም አቅጣጫ የሚረዳ ህዝብ መለያን ነው እና ነፍሳችሁን አሸንፉ። አንድ ሚሊዮን ብር ቢኖራችሁ ቢኖር ሀያ አምስት ሺ ነው የሚወጅብበት ማለት ነው ስለዚህ ነፍሳችንን በደንብ ማሸነፍ አለብን ምክንያቱም ይሄ ብር የእኛ ብር አይደለም ፈጽሞ የእኛ ብር ሰራሪ አይደለ ብራችን ብራቸውን ማስረከብ አለብን እኛን አሁን ይሄ ሀ ይሄ ሁለት ሺ አምስት መቶ እኛን አይጎዳንም እነሱንም ሂዶ ይጠቅማቸውም አይደለ ሁለት ኪሎ በርበሬ ስለዚህ አላህ አዛይ ነው የመጨረሻ አዛይ ነው እኛም እንዳንጎ አልጎዳም ያወሰጥ ነው ዲናችንና እና ምንም ነፍስያችንን ልትጓጓ አይገባትም ማለት ነው። ያኔ ሁለት ሺህ አምስት መቶ ተቀንሶ እኛ ላይ ምንም የምንጎዳው ነገር የለም እና እያደራረባችሁን የሶስት የአራት አመት አምስት አመት ከባድ ነው። ያንን ሸክም ነው ሸክም ነው በቃ ይዳነ ያን ነው። መቼ እንደምንሞት ሞት ሞት አያማክርም ሲመጣ ማለት ነው። እና እንዲህ አድርጋችሁ ዘካችሁን ሰጡ። ለምሳሌ አሁን አራት መቶ ሺህ አለን ልበል። አራት መቶ ሺህ አሁን ስንት ነው? አስር ሺህ ብር ነው የሚወጅብብን ማለት ነው። እንደ አራተኛውን ስንከፍል በአንድ አራተኛ አራት መቶ ሺህ አመት ካለፈው አስር ሺህ ብር አሁን ለኛ ምንም ምንም አይደለም። ለነዛ ግን ለነዛ ምንም አይደለም ግን ለእለት ጉርሳቸው የሆናቸዋል ይጠቅማቸዋል አይደለም። ስለዚህ ሄዳችንን በአግባቡ መስጠት አለብን። ለማን እንደሚሰጥ ደግሞ ቁርአን ላይ ተገልጾልናል፣ እና ይህን ለማካፈል ያህል ነው። ላስተምር ልመክር ሳይሆን ያን አሁን አንዳንድ እህቶች ፈቶ አታችሁ ቁጭ ላላችሁ፣ ግራ በተጋባችሁ በዚህ መንገድ ተጠቀሙ ለማለት ነው። ስለነበረን ቆይታ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንዲሁም ይህን መልእክት ለሌሎች አድርሱላቸው ሼር አርጉላቸው፣ እንዲጠቅማቸው ይችላል። ለነዛም ለምስኪኖቹም ያን ብር ይጠቅማቸዋል አደለ? ለጊዜው ለጊዜው ያኔ ለነሱ ለነህኞቹም ሸህማቸው ይወርድላቸዋል እና ሼር አርጉላቸው ውዶቼ። ጀዛኩሙላህ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ።